ትንሽዬ ሞዘረላ አደርግበታለሁ። ተጠፈጠፋ ቦ እንደጠፈጠፈ ወልንጃ እቃ ተጭኖበት ተጠፈጠፈ ማለት ነው። ስለዚህ ችግር የለውም፣ ያው ያቀልጠዋል እሱ ራሱ ይቀልጣል። አሁን በቃ መኮሮኑ እንከታለን ማለት ነው። ውሃውን አጥልዬ ፓስታውን እዚህ ጋር አርግ። አሁን ይሄ ደግሞ ይሁ ጋር ባለ ይህን ስለማይበቃል ድስጡ ውስጥ አድርገዋለሁ ማለት ነው ሳይሆን ወይም ደግሞ እንትኑ አይበቃኝም እዚህ ጋ ገለጥጠዋለሁ አያችሁት እንዴት እንደሚያምር ልዩ ነው ማርያምን እኔ እንትን ለማያት ሳይሆን በጣም ልዩ ነው እናቀላቅለዋለን ከዛ ደግሞ መጨረሻ ላይ ከላይ ሩብያኑ እናደርጋለን አያችሁት እንዴት እንደሚያምር

ስራ ስትገቡ ደግሞ ማንኛውም ስራ ስትቀጠሩ ምግብ አላውቅም አትበሉ። ጊዜ ባላችሁ ሰዓት የምግብ አሰራር አለ ገብታችሁ ይሁ ከዛ ትሰራላችሁ ማለት ነው፣ በራሳችሁ ትተማመናላችሁ። እሺ፣ እና ሰላማችሁ ይብዛ፣ ባላችሁበት ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። አሁን ቡያኑ ከብታለሁ መጨረሻ ላይ አሳያችኋለሁ። ቻው፣ በቃ በዚህ እንለያያለን። ዛሬ ሩቢያን ልሰራ ነው። ሩቢያን በመኮሮኒ በክሬም ልሰራ ነው። ሰላም ሰላም። ሰላማችሁ ብዝት ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ መጥቻለሁ፣ ሩቢያን በፓስታ እንዴት እንደሚሰራ አሳያችኋለሁ። አሁን ደግሞ አንድ ሩቢያን አንድ ኪስ ከትቻለሁ፣ የተዘጋጀው ነው። ሎሚ አንድ ሎሚ ጨምቅበት እና በደንብ ሽታው እስከሚጠፋ ድረስ አጥበዋለሁ ማለት ነው። እና እስከ መጨረሻ ተከታተሉ፣ እንዴት አድርጎ እንደሚሰራ ያሳያችኋለሁ ማለት ነው። እና ደህና ናችሁ ወይ? እንዴት ናችሁ? ሁሉ ሰላም ሁሉ መልካም። ላንድ ለ15 ደቂቃ ምናምን ዘፈዝፈዋለሁኝ አጥቢዋለሁ፣ ግን መጨረሻ ላይ ደግሞ በሎሚው ዘፍዝፌ ተመልሼ ደግሞ በድጋሚ አጥበዋለሁ ማለት ነው። ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሁን በያለንበት ፈጣሪ ጠብቀን ሀገራችን ሰላም ፍቅር አንድነትን ያድርግልን። ከሁሉም በላይ ሀገር ሰላም ስትሆና ሀገራችን ሰላም ይሆንልን፣ በያለንበት እኛ ሰላም ይሆን ያለንበት ሀገር ሰላም ያድርግልን። ቤተሰቦቻችን ፈጣሪ ይጠብቅልን። ፍቅር አንድነት፣ መተሳሰብ፣ መደማመጥ፣ መነጋገር፣ መሰማማት ያምጣልን። ዘረኝነት እግዚአብሔር ከምድራችን ከሀገራችን ያንሳልን ማለት ነው። እንግዲህ ሩቢያን ምንድን ነው የምትሉ ልጆች፣ ሩቢያን የትንሹ የትልቁ አሳ ዝርያ ነው መሰለኝ ያሳ ዝርያ ማለት ነው። ያው ከባህር ነው አይደል? የሚወጣው ከባህር መሰለኝ የሚወጣው እንግዲህ ከየት እንደሚለቀም አላውቅም። ከባህር ነው የሚወጣው። ስለዚህ ያው የአሳ ዝርያ ነው ማለት ነው። ኢትዮጵያሮች አይበሉትም። በብዛኛውን በአብዛኛዎቹ ይበሉታል፣ በአብዛኛዎቹንም አይበሉትም ማለት ነው። ትል ነው ይሉታል። እንግዲህ ይሄንን እሩብያን ማለት ነው እና ለማንኛውም የአሳ ዝርያ ነው ማለት ነው። እሺ ወገኖቼ፣ በተረፈ ደግሞ እስከ መጨረሻ ተከታተሉኝ፣ አሳያችኋለሁ ጨመርኩ እሽብንት እሽብንት። ይሄ ከተፊው ምን አዘጋጅቻለሁ ሽንኩርት አዘጋጅቻለሁ ሽንኩርት አዘጋጅቻለሁ። አሁን ጨውና እሽብንት ቆንጆ በርበሬ አድርጌበታለሁ ማለት ነው። ከዛ በኋላ ደግሞ ይሄ በዘይት በትንሹ ዘይት ወይም ደግሞ በዝብገ እጠብሰዋለሁ ማለት ነው። ማሳው ለብቻ ቀቅለዋለሁ አሁን ዝብደ ከተቻ ያለው ትንሽ ይሄ ዘይት ማጥፍ ይተሳሳ። ከዛ ሞቋል፣ ሩቢያኑ ነው ከተቻለው ጨምርበት አለሁ። በጣም ነው ያሳምረው። በጣም ነው ደሞ የሚጣፍጠው። እስከ መጨረሻ ድረስ ተከታተሉ። አሁን ደግሞ መኮረኒውን እቅዳለው ማለት ነው። ሽንኩርት አለ ሽንኩርት ለብቻውን ይዜ ተጨረስ በኋላ ሽንኩርቱና በቅዳለ ሽንኩርቱና ሌሎቹ ክሬሞች ምናምን ተታለው ማለት ነው። እስከ መጨረሻ ተከታተሉ። ሁን ደግሞ በዚህ መልኩ እየተጠበሰ ነው። በጣም ያምራል መልኩ ጋዙ ቀንሳርጋችሁ ተለቱ። እዚህ ጋር ደግሞ ያለው ጨው አረኩበት፣ ዘይት ትንሽ አረኩበት። አሁን ደግሞ የፈላ ውሃ እናረጋለን ማለት ነው። አንድ ፓስታ ከግማሹ ነው ያረኩበት እኔ፣ ፓስታ ከግማሽ ነው በቃ ውሃ እንዳያይዝብን እንደዚህ መማሰል አለብን፣ መቀላቀል አለብን፣ ፈታ ፈታ መድረግ አለብን ፓስታው። አለበለዚያ ይጠበቅብናል ማለት ነው። መቼም ኢትዮጵያዊ መቼ ለሞያ ማን ብሎት። እንደው አንዳንዴ የአረብ ሀገር ምግብ አንዳንዴ ስሰሩ በዚህ መልኩ ስሩ ናምላችሁ። ሌላ እኔ እሩብያን ሁለት ሁለት ቦታ አድርጌዋለሁ። እናንተ ሙሉውን ናገር እያላችሁ እኔ ሁለት ሁለት ቦታ ረኩት ማለት ነው፣ ቆራረጥኩት ምክንያቱም ጫሳው አንድ ከግማሽ ስለሆነ አይዳረስም። አንድ ስለሆነ ያው ነገሩ በክሬም ስለሚገባ ችግር የለው። እንደዚህ ቅድስ አደርገዋለሁ። ውሀ አልከትበት እዚህ ጋር ምንም አይነት ነገር አይነካሁም። ካሁን ጋዜጠነት አርጋችሁ እንትን በሩት ማለት ነው። ራሳችን ምንድን ነው፣ ራሳችን እዚህ ጋር እየበሰለ ነው።

ከዛ ደግሞ የመኮሮኒ ውሃ ቀንሽ አደርጋለሁ። የመኮሮኒ ውሃ ቀንሽ አደርጋለሁ። ሌላ ውሃ አልፈቅም። ዋው ሽታው ነገር ይበጠብጣል። ከዛው ደግሞ ይሄ ክሬም እከታለሁ። ክሬም ያገኛችሁትን ክሬም ክተቱ እናንተ ጨው ከታየትኩ ቆንጆ በለይ ዳርሴን ከትቼበታለሁ ትንሽዬ ዳርሴን። ቅድም አልነገርኳችሁም ጨው አድርጌያለሁ። በቃ በተረፈ ሌላ አንቅማም አላረገውበትም ማለት ነው። አሁን ደሞ ዝብ ዳርክ እና

ትንሽዬ ሞዘረላ አረግበታለሁ ተጠፈጠፈ አቦ እንደጠፈጠፈ ልንጃ በቃ ተጭኖበት ተጠፈጠፈ ማለት ነው። ስለዚህ ችግር የለው፣ ያው ያቀልጠዋል እሱ እራሱ ይቀልጣል። አሁን በቃ መኮሮኑ ከታለን ማለት ነው። ውሃውን አጥልዬ ፓስታውን እዚህ ጋር አድርጌያለሁ። አሁን ይሄ ደግሞ ይሄ ጋር ያለው ይሄን ልስጡ ውስጥ አድርገዋለሁ ማለት ነው። ሳይሆን ወይም ደግሞ እንትኑ አይበቃኝም። እዚህ ጋ ገለብጠዋለሁ። አያችሁት እንዴት እንደሚያምር። በስመ አብ ልዩ ነው። ማርያምን እኔ እንትን ለማለት ሳይሆን በጣም ልዩ ነው። እናቀላቅለዋለን። ከዛ ደግሞ መጨረሻ ላይ ከላይ እሩብያኑ እናደርጋለን ማለት ነው። አያችሁት እንዴት እንደሚያምር ያላችሁ ጠረግረግረግረ አድርጌ ነው የከተትኩት። በዚህ ማለት ነው ጠረግረግ አድርጌ ከተትኩት አንዱም አልቀረም። እንዴት እንደሚያምር እና ለዚህ አርጋችሁ ከሰራችሁ አሪፍ አርጋችሁ ከሰራችሁ ይጣፍቅላችኋል። ማርያምን ምግብ፣ ሙያ መልክ ይስጠኝ እንጂ ሙያ ከጎረቤት አሁን ኢንተርኔት ሞልቷል። ለጥራ ላይ ሳታችሁ ስሩ። ሙያ አላቅም ምግብ አላቅም አትበሉ። ስራ ስትገቡ ደግሞ ማንኛውም ስራ ስትቀጠሩ ምግብ አላውቅም አትበሉ። ጊዜ ባላችሁ ሰዓት የምግብ አሰራር አለ ከብታችሁ ይሁ፣ ከዛ ትሰራላችሁ ማለት ነው። በራሳችሁ ትተማመናላችሁ። እሺ። እና ሰላማችሁ ይብዛ፣ ባላችሁበት ሰላማችሁ ይብዛ። ወዳችኋለሁ፣ ከብራችኋለሁ። አሁን ሙያ ኖሩ ከብታለሁ፣ መጨረሻ ላይ አሳያችኋለሁ። ቻው፣ በቃ በዚህ እንለያያለን።